ልጆቼ እዚህ ተማሪ ናቸው። የምገባው ተጠቃሚ ናቸው። ምገባው በጣም ብዙ ነገር አቃሏል። ለእኛ ጥሩ ነገር ሆኖ ልናል ሄለን በሞጆ ከተማ አንደኛ ደረጃ ትምህርት ቤት ሶስት ልጆቿን ታስተምራለች። ልጆቿ በትምህርት ቤቱ እየተከናወነ በሚገኘው የተማሪዎች ምገባ መርሃ ግብር ተጠቃሚ ናቸው። ትላንት ልጆችን ሳይሳቀቁ ትምህርት ቤት መላክ ፈታኝ እንደነበር የምትገልጸው ሄለን ዛሬ ልጆችን በባዶ ሆድ ወደ ትምህርት ቤት ከመላክ ተላቀናል ትላለች። በትምህርት ቤቶች እየተሰጡ በሚገኙ የምገባ መርሃ ግብሮች ልጆቻችን በትምህርት ቤታቸው ምገባ እንዲያገኙ መደረጉ ለቤተሰብ ትልቅ እፎይታ ሰጥቷል ትላለች በልተው ትምህርታቸውን በስነስርዓት ስርዓት እየተማሩ ነው። አሁን ያሉት እንደ ወላጅ በጣም ትልቅ እፎይታ ነው የሚሰጠው። ለምን ወላጅ አሁን ለልጅ ምንድን ነው ምሰራላት ለልጅ ምንድን ነው ማደርግላት ብላ አሁን አትጨነቅ። ትምህርት ቤት ቦርሳውን ደብተሩን በስነ ስርዓት አድርጋ ትልካለች። ልጆቻቸውን ትምህርት ቤት ሳይሳቀቁ ለመላክ ፈታኝ እንደነበር የሚያስታውሱት እንደ ሄለን የምገባው ተጠቃሚ ልጆች ያላቸው ቤተሰቦች ዛሬ ልጆቻችን የምገባ መርሃ ግብሩ ተጠቃሚ ከመሆናቸው ባሻገር በምገባ ማዕከሉ እኛም የስራ እድል ተፈጥሮ ተፈጥሮልናል ይላሉ። የስራ እድል አግኝቻለሁ እ ምግብ ያገኛም ብዬ በኮንፊደንስ ደስ ብሎኝ ነው የምልከው። በቃ ቤት ትምህርት ቤት ማለት ነው። ስለዚህ በቃ ልጆቹ አሁን ምገባ ስለተጀመረ ልጆቹ በቃ ለትምህርት ፍላጎት ይኖራቸዋል። ለወላጅም በቃ እረፍት ነው። ወላጁም ወደዚህ ሲልቅ ደስተኛ ናቸው። ምክንያቱም ከዚሁ ይበላሉ ትምህርታቸውን በደንብ ተከታትለው ተምሮ ስለሚገቡ ማለት ነው። ስለዚህ ህዝቡ ደስተኛ ናቸው። የሞጆ ከተማ አስተዳደር በከተማዋ በሚገኙ ትምህርት ቤቶች በጀመረው የተማሪዎች የምገባ መርሃ ግብር ዛሬ ከ10 ሺህ በላይ ተማሪዎች ተጠቃሚ የሆኑ ነው። ለትምህርት አቀባበል ፈተና የነበረው በባዶ ሆድ ወደ ትምህርት ቤት ማቅናት ቀርቶ ተማሪዎች ቁርሳቸውንና ምሳቸውን በአግባቡ በልተው ትምህርታቸውን በትጋት እየተከታተሉና ውጤታቸውን እያሻሻሉ ይገኛሉ። ከዚህ በፊት የነበረ ሁኔታ ብዙ ተማሪዎች ምግብ ሳይበሉ ይመጣሉ። ትምህርት ቤት የሚወርቁ ተማሪዎች አሉ። ወላጆቻቸው አቅመ ደካማ የሆኑ ወላጆች ይኖራሉ። ይህን ወደ ትምህርት ቤት ከወረደ በኋላ ጠዋት ባዶ አፋቸውን ይመጣሉ። እዚህ ተመግበው ወደ ትምህርት ክፍላቸውን ገብቶ ትምህርታቸውን በጥሩ ሁኔታ እየተማሩ ነው። ተማሪዎች እዚህ እንዲቆዩ ትምህርታቸውን እስከ መጨረሻ እንዲጨርሱ አድርጓል ማለት ነው። እንደ ከተማችን አምና ነው ይሄ ነገር የተጀመረው። ተማሪ የሚገባ ሳይቋረጥ ዘንድሮም እስካሁን እየተሰራ ነው። አንደኛ ደረጃ ላይ ያሉና ኬጂ አካባቢ እኛ ቦረቦሮ የምንለው ተማሪ ጀምሮ ነው ይሄ የሚገባ ላይ የተሰማሩት። ይህ ብቻ አይደለም፣ መምርም አንደኛ ደረጃ ያሉ መምህራኖችም በሙሉ ይሄ የሚገባ ላይ ተጠቃሚ ነው። እንደ ከተማችን ወደ አስር ሺህ አራት መቶ ምናምን ተማሪ ነው እዚህ ላይ ተጠቃሚ የሆኑት ማለት ነው። ይህ አንደኛ ጥቅሙ ምንድን ነው? መጠነ መቋረጥ እንቀንሰዋል ማለት ነው። እንደ ከተማችን ድሮ ተማሪ ይንጠባጠባል፣ ብዙ ተማሪ ይቋረጣል። አሁን ግን ያንን ነገር ቀንሶ ትምህርት ገባታ ላይ ተገኝቶ እየተማሩ ነው ማለት ነው። ሁለተኛ ደግሞ እንደ ከተማችን ያው ሕብረተሰባችን አንድ ሰዎች ልጆቻችሁን የማያበሉ ሰዎች ልጆቹ ወደ ትምህርት ቤት ስለሚልኩ ያንን ነገር ይህም በልቶ ይህን ከበሉ በኋላ ደግሞ ትምህርታቸውን በደንብ እንድማሩና መሻሻያ አምጥተዋል ማለት ነው። የሞጆ ከተማ አስተዳደር ምገባው ቀጣይነት እንዲኖረውና እንዲስፋፋ ለማድረግ ራስ አርሶ ራስን ለመመገብ የሚያስችሉ በርካታ ስራዎችን መጀመሩን የገለጸ ሲሆን ለችግረኛ ወላጆች የኑሮ ጫናን የሚያቀላውን የተማሪዎች የምገባ መርሃ ግብር በቀጣይ በትኩረት እንደሚሰራበት ገልጿል። ከባለ ሀብት ከበጎ አድራጊ ሰዎች ተሰብስቦ ነው የሚገባ እየተሰራ ያለው አሁን ደግሞ እንደ ከተማችን ብዙ ሰዎች ስላለን የሚገባ ሳይቋረጥ እንዲቀጠል ይደረጋል። ማለት ሌላው ደግሞ ዘንድሮ አዲስ ዲዛይን ያመጣንና ይሄ ደግሞ ራሳችን ችለን በምግብ እንትን ለማለት ከተማችን አካባቢ ያሉ መሬት እርሻ መሬቶች ያሉ ትምህርት ቤቶች ያላቸው እርሻ መሬት ያንን አርሰነው ራሳችን እንችላለን የሚል ዘንድሮ እቅድ ይዘናል። በዚያኛው እቅድ ደግሞ አርሰን አምርተን ይሄ ምገባ ራሳችን እንችላለን የሚለውም ደግሞ አንድ ፕሮግራም ይዘናል። እንደ ከተማችን ይሄ ነገር አይቋረጥም፣ ብዙ ውጤት አግኝተንበታል። ስለዚህ ይሄ ይቀጥላል ብለን ነው የምናስበው ማለት ነው። ወላጅም ከኛ የሚጠብቀው ይሄንን ነው ማለት ነው።